እኔ የልጆቼን መንዴ እጅ ሰኞ እጅ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሀዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላሁ። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያስናናል ፊታችሁ ሳይ በረታው ከሐዘኔ ተፈወሱ። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የመሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ልጆቼ ልጆቼ ጌታ ሰጠኝ፣ እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹሕ ናቸው። አልተነካ አልተነካኩ ልጆቼ። እንግዲህ እኔን ጥለው ሄደዋል፣ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው፣ እነሱ ግን ያንን አይሉ ለጌታ እንግዲህ አስረከብኩኝ።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 ሁሉን ነገሬን ጥዬን የተነሳሁት፣ ህይወቴን ሁሉ ስራዬን ሁሉ እቃዬን እንኳን ሳለካ ነው። አንድ ክፍል ውስጥ ቆልፌ ለልዬ ስም ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን ወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁ ኤርፋኖች ኢትዮጵያኖች ስለሰጣችሁ ፍቅር በጣም ነው የማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። ሰላም ሰላም! ውድና የተከበራችሁ ያዚ ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዙት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ በጣም ያሳዝናል። አባት አልቻለም መቋቋም አቅቶታል። የእውነት አንጀት ነው የሚበላ። በጣም ከሚባለው በላይ ማለት ነው። ነብስ ይማር ያሳዝናል። ሁለት ልጅ በአንድ ጊዜ በአንድ ጀንበር ማጣት፣ እንግዲህ ምክንያቱ ባልታወቀ ነገር በአንድ ቤት ውስጥ እንግዲህ የሞታቸው መንስኤ ምንነቱ ባይታወቅም ይፋ ባይደረግም ደርቀው የተገኙት ነው የተባለው። የሆነ የበሉት ነገር እንዳለ ነው፣ ማድረቂያ ነገር ድርቅ ነው በቃሉ የሆኑት። በጣም ያሳዝናል። እንግዲህ በጣም ነው ቅስም የሚሰብረው የእውነት ለመናገር እንግዲህ እንደ ታየ ቤት ውስጥ እንዳሉ ሁለቱም በአንድ ዶርም ውስጥ እንዳሉ ታማቾች እንግዲህ የምግብ ነክ እንደሆነ ነገር ነው እንጂ ሌላ ነገር አይደለም። ማለት በምግብ ውስጥ የሆነ መርዝ እንደተሰጣቸው ነው እየተነገረ ያለው። አንድ ወዳጅ እንግዲህ እንዳወራው ይሄ አባት ሲያጣ የሚያሳዝነው ልጆቼ ልጆቼ እያለ እውነት ቅስም ይሰብራል። አልቻለም መቋቋሙን አቅቶታል። እናትም እንደዛው ያስደነግጣል። አስባችሁታል? ምን አክል ኢትዮጵያውያን ግን እንደተከፋፋን፣ ምን አክል ተንኮለኞች እና ቆሻሾች እንደሆን የእውነት እርስ በርስ እንደዚህ እነዚህን አሁን ምንም የማያውቁ ሕጻናቶች ገና ታዳጊዎች ለሀገር ለወገን የሚጠቅሙ ተማሪዎች ገና ይሄ ሁሉ ድካም ይሄ ሁሉ ነገር ከንቱ ይሄ ሁሉ ልፋት ከንቱ የአባት ድካም የእናት ድካም ሁሉ ከንቱ ሆነ። እቻ አለም እንደዚህ ናት፣ ያማል። ቤተክርስቲያን ፓስተር ገኔና ፓስተር ቲኒ ያስቀምጡና በምን ቃል ይጽናናሉ? ምን በሚለው ቃል ይጽናናሉ? እውነት እቺ እናት ናት፣ አበባ አስቀምጡ። እናት ና አባት ተብለው አልቻለችም። ገና እናትና አባታቸው ራሱ ገና ወጣት ናቸው። እንግዲህ እነዚህ ናቸው ልጆቻቸው። ኧረ ኧረ ኧረ ኧረ መኖር አስጠላኝ፣ ተስፋ ቆረጥኩኝ፣ መኖር ደከመኛል። አባት የሚኖረው ለእነሱ ነው። እውነቱን ነው። ለማን ይኖራል አንድ ሰው ትዳር ስከያዘ ልጅ ከወለደ ለልጆቹ ነው የሚኖረው። በቃ አልቻለም። እንግዲህ መቃብሩ ላይ እንደዚህ ተደፍቶ እያለቀሰ ነው፣ እንትኑ ላይ አስክሬኑ ላይ ማለት ነው። በጣም እንደውም እናት ትሻላለች፣ አባት ምንም በቃ ራሱን አቷል፣ ከሚባለው በላይ ማለት ነው። ያሳዝናት አይ ህም የኢትዮጵያ እንዲህ የሆነ በቃ አያችሁ፣ የኛ ነገር ይህ ነው። መጨረሻችን እንደዚህ ነው፣ እርስ በርስ በተንኮል አሁን እስኪ ምን ምን ሊጠቀሙ ነው? በእመቤቴ እንደው ምን ሊጠቀሙ ነው? እነዚህን ልጆች እንግዲህ ጎበዝ ተማሪ ስለሆኑ ና ለዛ ነው፣ የሆነ መርዝ ነው ተሰጥቷቸው ህይወታቸው ያለፈ እያለ ነው ገዛህኝ የሚባለው ማለት ነው እንግዲህ በጊዜ ሚዲያ ላይም ቀርቦ ቃለ መጠየቅ ሲደረግ በተናገረው መሰረት በጣም ነው የሚያሳዝን። የእውነት እስከዚህ ድረስ ለካ ተጨካክንናል እኛ እኛ ለካ እንደዚህ ነን ኢትዮጵያውያን፣ እስከዚህ ነው ለካ ብቃ የኛ ተንኮልና የኛ ቆሻሻነት የሚያስብል ነው በጣም የሚያሳዝን እንዴ የሰው ልጅ ለሰው መግደል መድኃኒት መርዝ መስጠት፣ በዛ ላይ ደግሞ ለህፃናት እነዚህ ምንም ለማያውቁ ክፉና ደጉን ላለዩ ላልኖሩት ገና ለመኖር ተስፋ ለመሆን ለቤተሰቦቻቸው ረብስ ማመረብ እናታችሁ በጣም ነው የሚከብደው። በጣም ነው የሚያሳዝን። ሁለት ልጅ በመኪና አደጋ ቢሆን፣ በውሃ ቢሆን፣ ዋና ቢሆን፣ የሆነ ነገር ቢሆን አው ተፈጠረ ይባላል። ይሄ እኮ ይሄ ነው ተብሎ በማይነገር ነገር ነው እንዲህ ነው በማይባልበት ነገር እኮ ነው ቅስም ስብር ያደረገው አቤት ፈጣሪ ሆይ ማረን ይቅር በለን ረመዳን ያለም ታረቀን ተው ምንድን ነው ምን አይነት ጉድ እየመጣብን ነው ሰው ለሰው መርዝ ሲሆን እንደዚህ ሰው ለሰው ክፉ ሲሆን እጃ መጨረሻችንን ፈጣሪ ያሳምረው በጣም ያሳዝናል እንግዲህ አባትና እናት አልቻሉም መቋቋም አቅቷቸዋል ሙሽራዬ ልጄ ሙሽራዬ ሲል አንጀት ነው የሚበላ ሙሽሮቼ ናቸው